ላይክናሼ አድርጋችሁ ሰ ናና ና ጥማዋይሽ ነና ቻናልሁዱ አብረው ሆናሉ ከኔ ጋም ያው ብዙም ምናምን በፊት አብረን ሁሌ ነበር የምንገናኘው። አሁን ግን እንደዛ ቀንሳለች። ከሱ ጋር ብቻ ነው የምትገናኘው፣ እሱ ብቻ ነው የምታወራው። እና እኔ ራሱ እንዳላወቀባት ነው መሰለኝ በቃ ይመስ ጉድ ጉድ ጉድ የአዩ ጉድ ተጋልጧል ማለት ነው። በስመ አብ! ማለት አሁን ነው። አዝናለው ማለት አሁን ነው። በጣም የሚያሳዝነው አሁን ነው። እንግዲህ ኡመር ከዚህ በፊት ሚስጥሯን አወጣለው፣ ነገር ግን አብዛኞቹን ሚስጥሮች ጾም እስኪጨረስ ድረስ እስኪያበቃ ድረስ ጠብቃለው። ምክንያቱም ሌላ ኃጢአት ነው ብሎን ነበረ። ዛሬ እንግዲህ ከሚስጥሮቹ አንዱን አመጦልናል ማለት ነው። የውርደት ጥግ ማለት አሁን ነው። ባለ ሁለት ባል ሚስት ማግባት ሰኢድ፣ ይሄ ነው ትርፎ ማለት ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች ወድ ኢትዮጵያውያንና ኤልትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላም ናችሁ በእግዚአብሔር ፍጹም ሰላም በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ ዛሬ እንግዲህ የመጣውት በሰይድ እና ባዩ ዙሪያ ነው። በተለይ ደግሞ ባዩ ዙሪያ ማለት ነው። እንግዲህ ኡመር ያለ የለለ ምንድ ነው የሚባለው፣ ይሄ ዜናዋን ይዞ መጧል ማለት ነው። ስለዚህ ኡመር ምን እያለን ነው? ምን እየተካሄድ ነው? የአዩ ጓደኛ እንግዲህ ከአዩ ጋር አዩ ከዋቢ ጋር ያላትን ግንኙነት ይፋ አድርገዋለች ማለት ነው። እዚህ ጋ ሰኢድ ሰኢድ ትላለች፣ እዚያ ጋር ደግሞ ዋቢ ጋ ሌላ መስተንግዶ ሌላ መስተንግዶ ታስተናግዳለች እያለች ነው ማለት ነው። በሚያሳዝን ሁኔታ በሚገርም ሁኔታ መስተንግዶ ምን አይነት ነው? ከሴት ጓደኞቿስ የራቀች የራቀችበት ምክንያት ምንድን ነው? ጓደኞቿስ ወንዶች ብቻ የሆኑበት ምክንያት ምንድን ነው? አሁን ስምን ላይ ነው ያለችው? እያንዳንዱን እንግዲህ ዘርዝራ የአዩ ጓደኛ ለኡመር ልካለታለች ማለት ነው። ኡመር ደግሞ እንግዲህ እንደተለመደው ወደኛ አምጦታል ማለት ነው። አይደረግም፣ እንደዚህ እኔ ይህን ምንም ማለት አልችልም፣ ምንምም ልል አልችልም ማለት ነው። በጣም በጣም በጣም ይሄ የታወቀ ነው። ምክንያቱም ደግሞ ዋቢ ንግስት ሱማያን ጥርካ አድርጎ ሲሰድባት እኔም ጠርጥር ያለው አንድ ፍቅረኛው ክዳው ሌላ ወንድ አግብታ ሌላ ያ ወንድ በተቃራኒ ቋሚ ወይም ደግሞ ዘበኛ ሲሆን አስቡት እና እንግዲህ ለእሷ ነው የቆመ ማለት ነው ዋቢ ለእሷ ቆሞ ሶማያን የተሳደበበት ምክንያት ሶማያ ለምን አገኝታ ሚስጥሩን አወጣች ያለበት ምክንያት እንግዲህ ስሙ ያዩን ጉድ ስሙ ጉድ በሉ ማለት ነው አብረው ይሆናሉ ከኔ ጋር ያው ብዙ ምናምን በፊት አብረን ሁሌ ነበር የምንገናኘው ምናምን አሁን ግን እንደዛ ቀንሳለች ከሱ ጋር ብቻ ነው የምትገናኘው ሱ ብቻ ነው የምታወራው እና እኔ ራሱ እንዳላቀባት ነው መሰለኝ በቃ ይመስል ጓደኛዋ እንዳታቀባት እርቃለች ማለት ነው። ከጓደኛዋ እርቃለች፣ አዩ ከሴት ጓደኞቿ እርቃለች። ዋቢና ዋቢን ብቻ ቤት ውስጥ ይመጣል፣ ታገኘዋለች ማለት ነው። ይቀጥላል ጉዱ። የምጠራጠረው ነገር ቦር ያስኳችሁ፣ መጀመሪያ ላሰማችሁ አንድ የጠረጠረኩት ነገር ነበርና ሳልነግር ማለፍ ስራ አልቻልኩኝ ነው ተጠቀመ ልንገር ብዬ እና ያው እኔ ከአዩ ጋር በጣም ስለምንቀራረብ ያው ጓደኛ ስለሆነች አዩ ሀሳቧ ሌላ አይመስለኛል። እርግጠኛ አይደለም ግን በቃ ሀሳቧ ሌላ ነው። በተደጋጋሚ ሰሞኑን እያየኋቸው ስለሆነ ነው የምናገረው። እና ሰሞኑን በጣም አንድ ላይ እያየኋቸው ነው። ከዚህ በፊት እንደሁም አይቻቸው አላቅም እና ቤትም ይመጣል ምናምን አብረ ይሆናሉ። ከኔ ጋር ያው ብዙም ምናምን በፊት አብረን ሁሌ ነበር የምንገናኙ አሁን ግን እንደዛ ቀንሳለች። ከሱ ጋር ብቻ ነው የምትገናኘው፣ እሱ ብቻ ነው የምታወራው። እና እኔ ራሱ እንዳላቀባት ነው መሰለኝ። በቃ እንደምትሰሙት ነው ማለት ነው። እንግዲህ የራሷ ጓደኛ ጉዷን አወጣዋለች ማለት ነው። በጣም ነው የሚገርመው፣ በጣምም ነው የሚያሳዝነው ነው። እውነት ለመናገር እኔ ገርሞኛል፣ ብቻ ያሳዝናል ማለት በእርግጥ ሳይድ ነው። ምክንያቱም አንድ ሰው ሚስታ ገብቶ አፋን ማይል ከሆነ እንደዚህም እንደፈለገች ጋጠ ወጥ ስትሆን እዛ ላይም ኢንተርቪው ላይ ሰምታችኋል። ሴት ልጅ ሆና እንደዚያ ካፋ አውጣ ሰኢድ መላጣው እናንተ ነው የተመቸኝ የምትል ባለጌ ሴት ናት። እውነት ለመናገር እች ሴት አይደለም ለትዳር ለአዳራት ሆነ ይቅርታ አድርጉልኝ ማለት ነው እንዲ አይነት ሴት እንዲህ አይነት ጋጠ ወጥ ሴት ጋጠወጥ ናት በጣም ማለት ነው። እና እንኳን አለ ትዳር ለአዳር የማትሆን ሴት ናት ማለት ንግግሯ በቃ ዝም ብላ እንደመጣላት እንደ ፈረስ የምትለቅ ናት የፈለገችውን ነገርና፣ እች ሴት ናት እንግዲህ። ከንግስት ሱመያ ላይ ጭራሽ ንግስት ሱመያን እየተናገረቻት ያለችው ከሷም ደግሞ ይህ ዋቢ የሚባል በጣም በጣም ባለጌ ሰው ማለት ነው። በጣም ባለጌ ሰው። እንግዲህ ላይብ ላይ ነበርኩ ዛሬ ላይ የመጣችሁ ወይም የነበራችሁ አድምጣችሁታል ወይም እዩት። ማለት ነው እንግዲህ በደምብ አድርጌ አጥቢያለሁ። ከደረሰው ለዋቢ በጭራሽ አፉን መክፈት የለበትም ሱመያ ላይ አፉን መክፈት ጭራሽ። አስራ ሁለት ቀን ምናምን ቀን ምናምን ቀን እንጠብቃለን ማለት ነው። ምንም ልታመጣም ልታደርግም አትችልም። እንግዲህ ሰኢድ ሲወጣ አንተ እየገባህ አዩ አስለምድሃለች። እሱን ቀጥልበት ማለት ነው የምወደው ማለት ነው። በቃ የለመድከው እሱ ነው ያ ስለ ቀረብህ እና ሰኢድ ሀገር ቤት ስለገባ ነው ዋቢ የተናደደው። ምክንያቱም እንደኔ አድርገህ ተንከባከባት ያዛት ስለተባለ ሰኢድ ሀገር ቤት መግባቱ ለዋቢ እንቅፋት ሆኖበታል። ሰኢድ ሀገር መግባቱ ለዋቢ እንቅፋት ሆኖበታል። ምክንያቱም ሰኢድ አዩን ቢያገባትም በእርግጥ ያዩ አላማ ሌላ ነው፣ ይቅድ ሌላ ነው ምክንያቱም እሷ ትኩረቷ ገንዘብና ገንዘብ ላይ ሀብትና ሀብት ላይ ስለሆነ ማለት ነው እንጂ ፍቅር ስትል እውነት እንዳይመስላችሁ። ምክንያቱም ፍቅርን ያለ ሰው እንደዚህ አይደለም እንደዚህ አይደለም። እንስማት እስኪ፣ ደግሞ ሌላ ጉዷ ባሏ ገቢ ነው ሳይድ በጣም ገራጋባችኝ ባሏ ሰዓት አንዴ በዚህ ጋር ሰኢድ እናትን ቁፒት ሰኢድ ሰኢድ ትላለች፣ አንዴ በዚህ ጋር ከወቢ ጋር ወደዛ ወደዚህ ትላለች። ገራጋባች ልጅና የሰፈር ልጆች ራሱ ከወቢ ጋር አይተናት ምናም ብለው ነገሩኝና፣ እኔን ትተሽኝ ከወቢ ጋር ትውያለሽ እንደምናምን ስላት፣ ኧረ ስራው የስራ ጉዳይ አጋጥሞኝ ነው ምናም በጣም እንጠራጠራቸውና እንጠራጠራቸው ያደረገኝ ነገር ደግሞ በጣም ተናዳ ቪዲዮውን ሁላ እያየች ነበር፣ የዛን ቀን አብረን ነበር እና በጣም እየዛተች እየፎከረች ምናምን ያዙ ይልቀቁኝ ይለቀቁኝ አለች። በቃ እንደው የዛን ቀን ቪዲዮውን ያየች ቀን ሁላ መታ ብገልክ ደስ ይላት ነበር እና በጣም ተጠንቀቃት። ጓደኛዋ ነች፣ ስም መጥቀስ አልፈልግም፣ ስሟን አልጠቅስም። ጓደኛዋ ነች። እንግዲህ እንደሰማችሁት ነው። የአዩ ጓደኛ የአዩን ጉድ ዘርገፋ አድርጋዋለች፣ ሴት ጓደኞቿን ሁሉ ክዳ። እንግዲህ ስራዋ ከዋቢ ጋር ነው፣ ውሎዋ ከዋቢ ጋር ነው። ዋቢ ይገባል ይወጣል፣ ይገባል ይወጣል ማለት ነው። እንግዲህ ሰኢድ አይዞ እንጂ የተራረፈ ነገር ወደ ሀድል የገባህበት እና በርታ በርታ ማለት እንወዳለን። እንግዲህ ሰኢድ አይዞ በርታ የተረፈ ነገር ደግ ነው፣ ጥሩ ነው። ያው እንግዲህ ብላ በደንብ ተመገብ ማለት እንወዳለን። የሱማያ የንግሥቱ አድናቂዎች ላይክ፣ ሸር፣ ሰብስክራይብ አድርጉ። ላለው እየተማማርም ምግብን ስራ፣ እውቀትን ሸምቱ። ተራ በተራ የማዋ